ሰላም ጤና ይስጥልን። የተከበራችሁ ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያለን ወደ እሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር በኢትዮጵያ ውስጥ ታላላቅ ስብሰባን ጨምሮ ኢቨንትና የተለያዩ ፕሮግራሞች የሚደረጉበት የሚሊኒየም አዳራሽ የእሳት አደጋ እንደደረሰበት ተዘገበ። በዝርዝር መረጃችን የሰው ጉዳት ደርሷል አልደረሰም የሚለውን እንዲሁም ደግሞ ግዙፉ አዳራሽ አሁን በምን ሁኔታ ላይ ይገኛል የሚለውን መረጃ ይዘናል የምናጋራችሁ ይሆናል። ሌላኛው መረጃችን ከዚያራ ቪዛ ጋር በተገናኘ ሌላ አሁን የደረሰን ትኩስ መረጃ ወጥቷል። አዲስ መረጃ ነው። ሳውዲ አስደሳችን የምረት ትእዛዝ አስተላልፋለች። ሳውዲ በዚህ አመት ማሻአላ ማሻአላ መብሩክ ብለናል። ባለፈውም ወር ወር በማይሞላበት ጊዜ ውስጥ በርካቶችን ከጭንቀት መፍትሄ የሰጠ ጉዳይ ያው የመኖሪያ ፍቃድን በተመለከተ ሰፊ ጊዜ በመስጠት የምረት አዋጇን ይፋ አድርጋለች። አሁንም በድጋሚ በጉብኝት ሳውዲ ገብታችሁ ለመውጣት ለተቸገራችሁ፣ ሀገራችሁ ለመግባት ያልቻላችሁ፣ የተለያየ ከባድ እገዳ የተጣለባችሁ እስር ቤት ውስጥም ያላችሁን ጨምሮ ማለት ነው። ለእናንተ አዲስ የምረት አዋጅ ወጥቷል። እኛም እልልል ብለናል። ለወገን ደራሽ ወገን ነውና ይህንን ጉዳይ ለሁሉም ይመለከተዋል ለምትሉት ወዳጅ ዘመድ ሼር አድርጉ። በዝርዝር መረጃችን በዚህ ምረት አዋጅ ውስጥ ምን ምን እንደተካተተ ስናይ ከጥቂቱ የተወሰነውን እንበላችሁ። በዚህ ምረት አዋጅ ምን ምን ተካቷል? የምረት አዋጁ ተጠቃሚ ለመሆን ምን ያስፈልጋል? የጊዜ ገደቡ ምን ያክል ነው? ወደ ሀገር ለመመለስ የሚያስፈልገው ምንድን ነው? እነማናቸው የዚህ ምረት አዋጅ ተጠቃሚ የሚሆኑት የሚለውንና በርካታ መረጃ ይዘናል። በተጨማሪም ለማን ነው ክፍያውን የምንፈጽመው? እንዴት ነው ክፍያውን የምንፈጽመው? እንዲሁም ደግሞ ለምን ያክል ወር ነው ጊዜ የተሰጠን የሚለውንም መረጃ ያካተናል። ክብሩራን አድማጭ ተመልካቾቻችን የእናንተ የሆነ ወሎ ሚዲያ ለእርስዎ ጠቃሚ የሆኑ ታማኝ መረጃዎችን ይዞ መጥቷል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫንዎን እንዳይረሱ። በድጋሚ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ስሙን የአፕሮት ግብዣችን ነው በቅድሚያም ወደ ዚያራ ቪዛ ከመግባታችን በፊት አጠር ያለች የሀገር ውስጥ መረጃ እናጋራችሁ። የትልቁ የሚታወቀው የሚሊኒየም አዳራሽ ትናንት በእሳት መያያዙ ታውቋል። ዝርዝሩን ስንመለከት ትናንትና ሰኔ 22/2017 ምሽት አራት ሰዓት ገደማ በሚሊኒየም አዳራሽ ተከስቶ የነበረውን የእሳት አደጋ ሙሉ በሙሉ በቁጥጥር ስር መዋሉን የአዲስ አበባ እሳትና አደጋ ስጋት ስራ ኮሚሽን አስታውቋል። በአደጋው በሰው ህይወት ላይ ምንም አይነት አደጋም እንዳልደረሰ ተናግረዋል። አሁን ደግሞ ውድ አድማጭ ተመልካቾቻችን አስደሳች የሆነውን የምረት ትዕዛዝ ዝርዝር መረጃ ነው የምናጋራችሁ። ሳውዲ ገብታችሁ ለመውጣት ለተቸገራችሁ በሙሉ አስፈላጊ መረጃ ነው ይሄ። ጥያቄ ብዙዎቻችሁ ስትጠይቁ ነበር። ታዲያ ዛሬ ላይ በዚህ ጉዳይ ሰፋ ያለ መረጃ ይዘናል። መረጃው ትክክለኛ ሲሆን መረጃውን ለሁሉም ሰው በድጋሚ ሼድ አድርጉ ስንል በትትና እንጠይቃለን። ወደ መረጃዎቻችን ስንሻገር ከአዲሱ የምረት አዋጅ ጋር በተገናኘ አዲስ አዲስ አዲስ መረጃ ወጥቷል። ይህም አዲስ መረጃ ሳውዲ አረቢያ በዚያራ ቪዛ፣ የጉብኝት ቪዛ መጥተው እዚህ ለቀሩ ወይም ጊዜው ላለፈባቸው የሳውዲ አረቢያ ጀዋዛት በአወጣው አዲስ የይቅርታ አዋጅ በዚያራ ቪዛ ሳውዲ ገብቶ የቀሩት ወይም የቪዛው ጊዜ ያለፈባቸው ማንኛውም ዜጋ ከጁን 26 እስከ 25 ጀምሮ እስከ አንድ ወር ውስጥ ያለባቸውን ቅጣት ከፍለው ወደ ሀገራቸው መሳፈር እንደሚችሉም አስታውቋል። የእፎይታ ጊዜ ከጁን 26 ቀን እስከ 2025 እስከ አንድ ወር ሲሆን ቪዛ የያዙ ሰዎች ከሳውዲ ለመውጣት ሁሉንም የሚመለከተውን ክፍያና ቅጣት ከከፈሉ በኋላ በ30 ቀናት ውስጥም መውጣትም ይኖርባቸዋል። አገልግሎቱን ደግሞ አብሽር ላይ በታዋሱል በኩል ማግኘትም ይቻላል። ጀዋዛት ይህንን ለተወሰነ ጊዜ እድል የተሰጠውን ቀነ ገደብ ከማለፍ በፊት እንዲጠቀሙበትም አሳስቧል። ይሄ እንግዲህ እንደ ወሎ ሚዲያ ስንነግራችሁ እንደ ቀልድና እንደ ዋዛ የሚታይ አይደለም። ለብዙዎቻችን፣ በተለይ ጉዳዩ ለሚመለከተን፣ በዚህ ጉዳይ ውስጥ ተቸግረን ላለን ቤተሰብም ጭምር አስደሳች መረጃ ነው። ምክንያቱም ድንገት እንደነዚህ አይነት ችግሮች በሚፈጠሩበት ሰዓት ሀገር ውስጥ ልጅ አለ፣ አያምጣውና ቤተሰብ አንድ ነገር ቢሆን ራሱ ሜድ የማንችልበት ሁኔታ ነው። በርካቶችም የጸሎቶቻችሁ ውጤት ነው ብዬ አምናለሁ። እናም ስለዚህ በዚህ መመሪያ መሰረት በጉብኝት ወይም በዚያራ ገብታችሁ ወደ ሀገር መመለስ ለተቸገራችሁ ይህ ወሳኝ መረጃ ነው። በምህረት አዋጁ መሰረትም የተላለፈባቸው ከፍተኛ የገንዘብና እስራት ቅጣት ነጻ የተደረገ በመሆኑ ያለምንም እስርና እንግልት ወደ ሀገር መግባት እንደምትችሉ መጠቆምም እንወዳለን። የምረት፣ መመሪያው ለሳውዲ አረቢያ ኢሚግሬሽን የተላለፈ ሲሆን አሁን እዚህ ጋር ልብ ብላችሁኝ እንድትሰሙኝ የምፈልገው ነገር ቢኖር በምረቱ መጠቀም እንድትችሉ አስፈላጊው ጊዜ ያላለፈበት የጉዞ ሰነድ ከኤምባሲ ቆንስላ መስሪያ ቤቶች መያዝ ይኖርባቸዋል። ለጥንቃቄ ያክል ይህን መረጃ ስንሰጣችሁ በጉብኝት ወይም በዚያራ ቪዛን በልዩ ሁኔታ በከፍተኛ የመንግስት ኃላፊዎች በሚሰጥ ፍቃድ ወደ ህጋዊ የስራ ፍቃድ የሚቀየርበት ሁኔታ እንዳለ መረጃው ቢኖርም በአብዛኛው ደላላና ጉዳይ ፈጻሚዎች ይህን እድል የሰው ገንዘብን ለመዝረፍ ስለሚጠቀሙበት ጥንቃቄ ታደርጉ ዘንድ እንመክራችኋለን። በጉብኝት ወይም በዚያራ ቪዛን ወደ ህጋዊ መኖሪያ ፍቃድ እናስቀይራለን ከሚሉ አጭበርባሪ ደላሎች ተጠንቀቁ። እናስጨርሳለን ከአካሏችሁ ቅድሚያ ስራውን ሰርተው መኖሪያ ፈቃዱን ከማረጋገጫው ሊያቀርቡና ከዚያም አጣርታችሁ ክፍያ መፈጸም ይኖርባቸዋል። ከዚህ ውጭ ገንዘብ በምንም አይነት መንገድ ቅድሚያ ገንዘብ ከፍላችሁ እንዳትዘረፉ። እኔ በግል የሚገጥመኝ የአብዛኞቻችሁ ችግር መረጃ አትሰሙም፣ ወይም ደግሞ እየሰማችሁ ልብ አትሉም። እንዲህ አይነት መረጃን በተገቢው መንገድ መስማት ገንዘባችሁን ለስግብግብ ነጋዴዎች ከመስጠት ያድናቸዋል። በሌላው ሰው የደረሰው ድርጊት በእናንተ እንዳይደርስ በደንብ የተባላችሁትን ስሙ። አጭበርባሪ ደላሎች እነሱ በሰው ደም ላብ መክበር የሚፈልጉ ስለሆኑ የእናንተን ሀቅ ለመውሰድ ያልተፈጠረውን ተፈጠረ ይላሉ፣ እንኳን የተፈጠረውን አሳምነው ለመውሰድ። ለዚህ ምንም አይነት ክፍያ ከመክፈላችሁ በፊት እያስፈጸማችሁት ያለውን ጉዳይ ማለቁን አረጋግጡ። የእናንተ ነው የእናንተ አይደለም የሚለውን ያቃል ለምትሉት ሰው፣ ለቅርባችሁ ለሆነ ቤተሰብ አሳዩ። ደግመን ደጋግመን ትልቅ ጥንቃቄ አድርጉ ማለትም እንወዳለን። ክብራን አርማጭ ተመልካቾቻችን፣ ወደ ሳውዲ በጉብኝት ወይም በዚያራ ሄደው በቅጣቱ ምክንያት ወደ ሀገር በወቅቱ ለመመለስ የተቸገሩ በእድሉ ይጠቀሙ ዘንድም መረጃውን ላይክ ሼር በማድረግ ትብብራችሁን ደግመን ደጋግመን እንጠይቃለን። እንደዚህ አይነት ጥያቄ በብዛት መረጃው ካለፈ በኋላ መልሳችሁ መላልሳችሁ ስለምትጠይቁ ነው። እንደግመዋለን፣ በጉብኝት ወይም በዚያራ ቪዛ በልዩ ሁኔታ በከፍተኛ የመንግስት ኃላፊዎች በሚስጥር ፍቃድ ወደ ህጋዊ የስራ ፍቃድ የሚቀርብበት ሁኔታ ነው እንዳለ መረጃው ቢኖርም በአብዛኛው ደላላና ጉዳይ አስፈጻሚዎች ይህንን እድል የሰውን ገንዘብ ለመዝረፍ ስለሚጠቀሙበት ጥንቃቄ ታደርጉ ዘንድ እንመክራችኋለን። በጉብኝት ወይም በዚያራ ቪዛ ወደ ህጋዊ መኖሪያ ፍቃድ እናስቀይራለን ከሚሉ አጭበርባሪ ደላሎች ተጠንቀቁ። ሌላኛው ደግሞ ሁላችሁንም ማለት አይደለም፣ አብዛኞቻችሁ ግን መረጃውን ከሰማችሁ በኋላ መልሳችሁ መላልሳችሁ መጠየቃችሁ ስለማይቀር ማንን ነው የሚመለከተው የሚለውን ስናይ በየትኛውም ጊዜ ወደ ሳውዲ አረቢያ በጉብኝቱ ወይም ደግሞ በዚያራ ገብተው ወደ ሀገር በወቅቱ በተፈቀደላቸው ጊዜ ባለመመለሳቸው ቅጣት ለተላለፈባቸው ዜጎች የሳውዲ አረቢያ መንግሥት ከዚህ በፊት ጥሎት የነበረውን የገንዘብና የስር ቅጣት ሙሉ በሙሉ በማንሳት ምረት ስለማድረጉ ነው። በዚህ መረጃ መሰረት እኔን ይመለከተኛል የምትሉ ቶሎድሉን ተጠቀሙ። ስለዚህ የምህረት አዋጁ በዚህ ጉዳይ ላሉና ላሉ ሰዎች ብቻ ነው። ሌሎቻችሁን አይመለከትም። እናንተም እንዳትሸወዱ ድጋሚ ጥያቄ እንዳይፈጥርባችሁ እንግዲህ ደጋግመን ደግመን ደጋግመን ተናግረናል። ቪዛን ወደ ህጋዊ መኖሪያ ፍቃድ እንቀይራለን ከሚሉ አጭበርባሪ ደላሎች ተጠንቀቁ። እናስጨርሳለን ካሏችሁ እንኳን ቅድሚያ ስራውን ሰርተው መኖሪያ ፍቃዱን ከማረጋገጫው ሲያቀርቡና ከዚያ አጣርታችሁ ክፍያ መፈጸም ትችላላችሁ። ከዚህ ውጭ በምንም ምክንያት በምንም ምክንያት ገንዘባችሁ እንዳታወጡ። መረጃውን ደግሞ እየሰማ ሰላችሁ ነው እስካነ ሙሉ ማብራሪያው። እናንተ ሄዳችሁ ደላሎችን አትጠይቋቸው። ደላሎችን በጠየቃችሁ ቁጥር ማይሆን ማይሆን ሀሳብ ሰጥቷችሁ ገንዘባችሁን ለመብላት ነው የሚፈልጉት። ይህን ስል አጭበርባሪ ደላሎችን ማለት ነው። ቅሉ ግን የትኛውንም ደላላ እንዲህ እንዲህ ነው ብላችሁ አትጠይቁ። የወጣውን መረጃ እናንተም ልክ እንደ እናንተ ነው የሚሰሙት። እናንተም መረጃውን በስነስርዓት ስሙ። ክብራን አድማጭ ተመልካቾቻችን ለእሳቱ ይዘንላችሁ የቀረምላችሁ መረጃዎቻችን በዚህ ተጠናቀቀ። በቀጣይ ለእናንተ ይጠቅማሉ፣ አስፈላጊ ናቸው ብለን የምናስባቸውን መረጃዎች ሁሉ ይዘን እንቀርባለን። እናንተም ደግሞ እንደዚህ አይነት ፕሮግራም ቢሰራልን ካላችሁ በኮሜንት ወይም ደግሞ በ09966262 ይደውሉ። እኛም እናንተ የምትፈልጉትን ፕሮግራሞች እንሰራለን። በቀጣይ በሌላ መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።